መጎብኘት ትችላላችሁም። ዲኤም ሲሪል ስቴትም ታይላንድ በደቡብ ምስራቅ እስያ ማዕከላዊ ቦታ ላይ የምትገኝ 53120 ኪሎ ሜትር ስኩዌር የመሬት ስፋት ያላት ሀገር ናት። ታይላንዳውያን የቡዲዝም ሃይማኖት ተከታዮች ሲሆኑ የሀገሪቷ ንጉሥም ከአምላካቸው በመቀጠል የሚከተሉት መሪያቸው ነው። የታይላንዶች ባህል በቡዲዝም አስተሳሰብ ላይ የተመሰረተ በመሆኑ በሀገሪቷ ከ200 ሺህ በላይ የእምነት ተቋማት ተገንብተዋል። ታዲያ በታይላንድ አንድ ለየት ያለ ባህል አላቸው። ይህ ባህል ሚስትን ለኪራይ ማቅረብ ነው። ምናልባት ለመጎብኘት ብዙም ወጪን የማትጠይቀውን ይህችን የደቡብ ምስራቅ ዛዊት ሀገርን ለማየት እድሉ ከገጠማችሁ ሚስት በመከራየት ያሻችሁን የማድረግ ሙሉ መብት አላችሁ። ከዚህም በተጨማሪ ታይላንድ ሌሎች ያልተለመዱ ባህሎችን ባለቤት ናት። ለምሳሌ ሴቶች መነኩሴዎችን እንዲነኩ በፍጹም ያለመፍቀድና በውትድርና ግዳጅ ውስጥ ያለ ማንኛውም ወታደር የትኛውንም አይነት የሎተሪ ጨዋታ እንዲጫወት ፍቃድ አለማግኘት ይገኙበታል። ታዲያ በዚህ ቪዲዮ ላይም እነዚህን አስገራሚና ድንቅ የሆኑ የታይላንድ ባህሎችን ልናሳያችሁ መርጠናል ከናንተ የሚጠበቀው ቻናላችንን ሰብስክራይብ ማድረግና በየቀኑ የምንለቃቸውን አዳዲስና አስገራሚ ቪዲዮዎች እንዳያመልጣችሁ የዶላን ምልክት መጫን ብቻ ነው ሚስትን የመከራየት ባህል በታይላንድ በፓያሬድ ላይት መንደር እጅግ የተንሰራፋ አንድ ባህል አለ ይህ ባህል ሚስቶችን የመከራየት ባህል ነው ይሄ ሚስትን የመከራየት ባህል ህጋዊ በሆነ መንገድ የሚደረግ የሰርግ ስነ ስርዓት ሳይሆን ጊዜያዊ ስምምነት ነው። ታዲያ ለዚህ ስራ የሚመረጡት ሴቶች እድገታቸው ደክም ካሉ የታይላንድ ገጠራማ መንደር የሚመጡ ወጣት ሴቶች ሲሆኑ ለጎብኚዎችም ጉብኝታቸው እስከሚያበቃበት ጊዜ ድረስ ጊዜያዊ ሚስት በመሆን ይሰራሉ። ይህንን አይነቱ አገልግሎት የሚሰጠው በቱሪዝምና የኢኮኖሚ እንቅስቃሴ መካከል እንደ ድልድይ በምትታየው በፓያሬል ላይት መንደር በሚገኙ ባሮችና የምሽት ክበቦች ውስጥ ነው። ታዲያ በዚህ ውብ ሀገር ቆንጆ የሆነ የጉብኝት ጊዜን ለማሳለፍ ብትገኙና ከቆንጆ ሴት ጋራ ይህንን ጊዜያችሁን ለማጣጣም ብትፈልጉ ያንን ያክል መቸገር አያጋጥማችሁም። ምክንያቱም የፈለጋችኋትን ቆንጆ ሴት መርጣችሁ በምትከፍሏቸው ገንዘብ ልክ የሚያስፈልጋችሁን የደስታ ጊዜ እስከተስማማችሁበት ቀን ድረስ መፈጸም ትችላላችሁ። ታዲያ የእነዚህ ሴቶች ስራ እንደ ባለትዳር ሚስት መተወን ብቻ ሳይሆን ሀገሪቷን የማስጎብኘት ስራን በተጨማሪነት ይሰሩላቸዋል። በተጨማሪም እነዚህ ሚስቶች ልብሶቻችሁን ማጠብ፣ ምግብ ማብሰል እና ሌሎችም ሕጋዊ ሚስቶች ሊያደርጉላቸው የሚችሉትን ነገሮች ሁሉ ያከናውኑላቸዋል። ነገር ግን ዋነኛው ተግባራቸው ቱሪስቶች አልጋ ላይ የሚፈልጓቸውን ነገሮች ሁሉ መፈጸም ነው። ታዲያ የኪራይ ጊዜው ከሳምንታት ጀምሮ በርከት ላሉ ወራትም ሊቆይ ይችላል። ቱሪስቶችም ከነዚህ ጥቋቁር ተቋቁር እንቁዎች ጋራ ጠበቅ ያለ ግንኙነት በመፍጠር ዳግመኛ ለጉብኝት ወደ ታይላንድ ሲመለሱ ከነሱ ጋራ በድጋሚ ጊዜ እንዲያሳልፉ ያስችላቸዋል። አንዳንዶቹ እንዲሁም ለሴቶቹ መኖሪያ ቤት ወይም መኪኖችን ከማበርከታቸውም በላይ በጋራ በመሆን ልጆችን እስከ ማፍራት ደረጃ ይደርሳሉ። ምናልባትም እድል የቀናቸው ከኪራይ ሚስትነት አልፈው ወደ ህጋዊ ሚስትነት ሊሸጋገሩም ይችላሉ። ይሄ የህጋዊ ሚስትነት ታዲያ እንዲሁ በነጻ የሚፈጸም ሳይሆን ከ1600 ዶላር ጀምሮ እስከ 116000 ዶላር ድረስ እንደየሴቱ እድሜ፣ የውበትና የትምህርት ደረጃ እያደገ የሚመጣ ይሆናል። ነገር ግን አብዛኛውን ጊዜ ይሄ የትዳር ግንኙነት የሚጠናቀቀው ኮንትራታቸው እንዳበቃ ይሆናል። ከዚህም የኮንትራታቸው መጠናቀቅ በኋላ እነዚህ ሴቶች ሌሎች ቱሪስቶችን ለማማለል የወጥመድ መረባቸውን ይዘረጋሉ። በአሁኑ ሰዓት ይሄ የሚስት ኪራይ ንግድ በህግ ማዕቀፍ ከለላ የሚደረግለት ባለመሆኑ ምክንያት ሴቶቹንም ሆነ ቱሪስቶቹን ለተለያዩ አደገኛ ለሆኑ ጉዳቶች ያጋልጣል። እንደውም በ2024 በዓለም የቱሪዝም ማህበር በቀረበው ሪፖርት ላይ ይሄ የሚስት ኪራይ ንግድ ቀጥተኛ ባልሆነ መንገድ ለፓያ መንደር እድገትና ለሀገሪቱ የ30 ፐርሰንት የጂዲፒ እድገት አስተዋጽኦ ማድረጉን ገልጿል። እናንተስ ስለዚህ የሚስት ኪራይ ንግድ ምን ታስባላችሁ? ሀሳባችሁን በኮሜንት ላይ አስቀምጡልን። በመዲናችን አዲስ አበባ የተሰማ አነጋጋሪ ዜና። ከኮንዶሚኒየም መሸጫ በታች በሆነ ዋጋ ቅንጦ አፓርታማ በካሬ በ78 ሺ ብር ብቻ ከዲኤም ሲሪል እስቴትም። በውጭ ሀገር የምትኖሩ ሀገሬ ላይ ቤት እንዲኖረኝ እፈልጋለሁ የምትሉ የጨረቃ ቤት ነው፣ ካርታ የለውም፣ በኮሪደር ልማት ቤቴ ሊፈርስ ነው ብሎ ከመጨናነቅ ከ432000 ብር ቅድመ ክፍያ ጀምሮ ከባለ አንድ እስከ ባለ አራት መኝታ ቤቶችን ለኑሮ ተስማሚ በሆነው በለቡ መብራት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 በታይላንድ ህግ መሰረት ገላን መሸጥ የተከለከለና ለእስር የሚዳርግ ወንጀል ነው። ቢሆንም ህጉ ጸደቀ እንጂ በተግባር ደረጃ ተፈጻሚነቱን የሚከታተል የትኛውም የህግ ተቋም የለም። ይህ ሁኔታ ታይላንድን የሰው ገላ የሚቸበቸብባት ዋነኛ ማዕከል አድርጓታል። በዚህ በታይላንድ የሆነ ዓለም ውስጥ ሴተኛ አዳሪነት በተለያዩ የማፊያ ቡድኖች የሀገሪቷ የህግ ባለስልጣናት ከለላነት በሰፊው ይከናወናል። በተደረገውም ጥናት ከ60 ሺ በላይ የሚሆኑ ሴቶች በዚሁ ስራ ላይ ተሰማርተው የሚገኙ ናቸው። ታዲያ በእነዚህ አደገኛ መብራትን ባበሩ መንደሮች የታይላንድ መንግስት ምንም አይነት ስልጣን የለውም። እነዚህ ቦታዎች በተለያዩ የወንጀል ቡድኖችና ተቋማት መፈንጫ ሆነዋል። ከእነዚህ ቡድኖች መካከል ትሪያድስና ያኩዛ የተሰኙት ጽንፈኛ ቡድኖች ተጠቃሽ ናቸው። ይህ ሁኔታም በአካባቢው መኖሪያቸውን ባደረጉ ማህበረሰቦች ዘንድ ሴቶች ለወንዶች መዝናኛነት ብቻ የተፈጠሩ ፍጥሮች መሆናቸውን የሚያሳይ አመለካከት እንዲኖራቸው አድርጓል። በዚህም ምክንያት የተለያዩ የወንጀል እንቅስቃሴዎች በከፍተኛ ደረጃ በሴቶቹ ላይ ይደርሳል። እነዚህ ታይላንድ ውስጥ በአደገኝነታቸው በሀገሪቷ መንግስት የቀይ መብራት የበራባቸው ቦታዎች አደገኛ በሆኑ የወንጀል ቡድኖች የሰው ንግድ፣ የአደንዛዥ እጽና ቅሚያዎች የሚካሄዱባቸው ናቸው። በዚህ ሁኔታ ላይ የእናንተ አስተያየት ምን ይመስላል? አስተያየታችሁን በኮሜንት ላይ ጻፉልን። ያለ ፓንት ከቤት መውጣት ያስቀጣል። በታይላንድ የተለያዩ አነጋጋሪና ግራ የሚያጋቡ ህጎች አሉ። ከነዚህም መካከል ፓንት ሳያደረጉ ከቤት መውጣት የተከለከለበት ህግ ነው። ይህ ማለት ታዲያ ፖሊሶች መንገድ ላይ ባገኟችሁ ቁጥር ፓንት ማድረጋችሁንና አለማድረጋችሁን ይፈትሻሉ ማለት አይደለም። ነገር ግን ህጉ የወጣው በማህበረሰቡ ውስጥ ትህትናንና ክብሮትን ለማስረጽ ካለው ከፍተኛ የሆነ የባህል ፍላጎት የተነሳ ነው። በታይላንድ ባህላዊ አልባሳትና አለባበስ ትልቅ ቦታ የሚሰጣቸው ናቸው። ይህም የፓንት ህግ የዚህ ባህል አንዱ አካል ነው። በዚህ ህግ ምክንያት የ ማንኛውም ታይላንዳዊ ለልብሳቸው ያላቸውን ክብርና ማህበረሰባዊ መስተጋብር መጠበቅ ይችላል። ታዲያ በታይላንድ የባህል ሚኒስቴር በ2024 በተደረገው ዳሰሳዊ ጥናት ላይ ከ80 ፐርሰንት በላይ የሚሆኑ የታይላንድ ዜጎች ባህላዊውን የአለባበስ ስርዓት እንደሚያከብሩና እንደሚከተሉ አረጋግጧል። በወሲብ ጉዳይ ላይ ከባድ የማያበዙት የታይላንድ ሴቶች ታይላንድ ከረጅም ጊዜ ጀምሮ እስካሁን ድረስ የምትታወቀው ማራኪ በሆነውና የቱሪስቶችን ቀልብ በሚሰርቀው የምሽት ህይወቷ ነው። ይሄ በአለም ላይ ያሉ ቱሪስቶችን ቀልብ መግዛት የቻለው የምሽት ክለቦች፣ ባሮችና የሌሊቱ የንግድ ግርግር በባንኮክና በፓያ ከተሞች ደማቅ የሆነ ድባብን መፍጠር ችሏል። ታዲያ የታይላንድን የምሽት ህይወት ለማየት እድሉን ስታገኙ እነዚህ ከተሞች ሁሌም በቱሪስቶች የተጨናነቁና በተለያዩ የመዝናኛ አይነቶች የደመቁ ናቸው። በይበልጥ ፓያ ደግሞ የኃጢአት ከተማ በመባል ትታወቃለች። በፓያ በቀንም ሆነ በማታ መጨረሻው ያማረና የሚያስደስት ጊዜን እንደምታሳልፉ እርግጠኛ መሆን ትችላላችሁ። በከተማ ያሉ ሴቶች እርቃን ገላቸውን አጋልጦ በሚያሳዩ ያማሩ አልባሳት ተውበው በአደባባይ ስትመለከቱና ከየትኛውም ቱሪስት ጋር ጣፋጭ የሆነ የፍቅር ጊዜን ለማሳለፍ ዝግጁ መሆናቸውን ስታዩ መገረማቸው አይቀርም። ይህ ሁኔታ ምናልባት በአዳዲስ ቱሪስቶች ዘንድ አዲስ ቢሆንም በከተማዋ የኑሮ ሁኔታ ግን የዕለት ከዕለት ህይወታቸው አንድ አካል መሆን ችሏል። በታይላንድ የሁሉንም የሙዚቃ ጣዕሞች የሚያስኮመኩሙ የምሽት ሙዚቃ መድረኮች፣ ክለቦች እና ባሮች በርከት ብለው ይገኛሉ። እነዚህ ሁሌም ሌሊቱን ለቱሪስቶች ያማረ ለማድረግ የሚተጉ መሆናቸው ከሚሰጧቸው የመዝናኛና ሪላክስ የማድረግ ገጸ በረከት በተጨማሪ በቱሪስቶች እና በሀገሪቷ ነዋሪዎች መካከል በሚኖረው መስተጋብር ከፍተኛ የሆነ የባህል ልውውጥ እንዲኖር ያስችላል። ከዚህም በተጨማሪ የታይላንድ ሴቶች ባላቸው ውበትና ዝና ማራኪነታቸው የጎላ ነው። ይህም ሁኔታ በብዙዎች ዘንድ ውበታቸው ሳቢና የሚያስጎመጅ እንዲሆ እንዲሆን አድርጓቸዋል። ታይላንዳውያን ሴቶችም የትኛውንም አገልግሎት ብር ከፍሎ መጠቀም ለሚችል ቱሪስት ለማቅረብ ሁሌም ዝግጁ ናቸው። በመጨረሻም በዚህ ቪዲዮ ላይ የመረጥ ናቸው። በታይላንድ የሚገኙ አስገራሚ እውነታዎችና ትዕይንቶች እነዚህ ነበሩ። ስለ ታይላንድ የተሰማችሁን በኮሜንት ላይ ሀሳባችሁን አጋሩን። ቪዲዮንም ከወደዳችሁት ላይክ በማድረግ ለብዙዎች እንዲደርስና ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ በየቀኑ የምንለቃቸውን አስገራሚና አዳዲስ ቪዲዮዎች እንዲደርሷቸሁ አድርጉ። መልካም ቆይታ